ሲሆን አባቶች በዜማ በሰዓታት ሲሉት በሰማቸው ሲሆ አንቀጥ አንቀጽ ለአባቡ ፍኖት መንገድ ወዳዲሁ ሲሉ ሌሊት ታጥቀው ሲሉት በሰማያቸው ዝም ብሎ ባህፍ ብቻ አይደለም እኮ የሚሉት። እንዲ ሞገስነ ወክብርነ ቀርነ መድኒትነ እንቅልፋቸውን ከልክለው ነው። በልተው ጠጥተው ሱፍ ለብሰው መጥተው አጊጠው አይደለም የሚሉት፣ ታጥቀው እንቅልፋቸውን ትተው ሞገስነ ወክብርነ ቀርነ መድኒትነ ውቱ ኢየሱስ ክርስቶስ አሩት ሰናይ መጾር ቀሊል ውቱ ኢየሱስ ክርስቶስ። ጼው ዛጣ ሞለልሱ ውቱ ኢየሱስ ክርስቶስ። አልጫውን ያጣፈጠ ቀላል ቀንበር የለዘበ ሸክም፣ ቀላል ሸክም፣ እጥፍ ድርብ መክሊት፣ ያልተሰራ ልብስ መመኪያ ዘውዳችን ክብራችን፣ የምንመክትበት የደህንነታችን ቀንድ እርሱ ኢየሱስ ክርስቶስ ነው ሲሉት ነው የሚያጥፉ። እንቅልፋቸውን ትተው ታጥቀው የሚዘምሩ አባቶቻችን ይሄን ነው። ወደ ክርስቶስ ጋር የምንገናኝበት ጠረጴዛ መስዋዕት የምናቀርበት ታቦት ጠረጴዛ ይባላል። እሺ፣ ይህ ጠረጴዛ ይላል። ጠረጴዛ ግዕዝ ነው። ጠረጴዛ ማለት መንበር፣ ማረፊያ፣ ማሳረፊያ ማለት ነው። እሺ፣ ጠረጴዛ ይባላል። ንጹህ ጠረጴዛ፣ የመስዋዕት ጠረጴዛ ይባላል። ስለዚህ ያ ታቦት የመንገዳቸው መሪ ነበር። እንዳትረሱ የነገርኳቸውን፣ ያ ታቦት ወንዝ አሻግሯቸው ነበረ። የእግዚአብሔር ታቦት ምን ያደርጋል? ይመራል። የእግዚአብሔር ታቦት ምን ያደርጋል? ያሻግራል። የእግዚአብሔር ታቦት ምን ያደርጋል? የተዘጋ ግንብ ያፈርሳል። የእግዚአብሔር ታቦት ምን ያደርጋል? ርስት ያወርሳል። የእግዚአብሔር ታቦት ምን ያደርጋል? ዳጎንን ይቀጠቅጣል፣ ትዕቢተኞችን ያዋርዳል። የእግዚአብሔር ታቦት ምን ያደርጋል? አሸንፎ ይመለሳል። የእግዚአብሔር ታቦት ምን ያደርጋል? የገባበትን ቤት ይባርካል። የእግዚአብሔር ታቦት ምን ያደርጋል? የነካውን ሁሉ ይቆርጣል፣ የደፈረውም የእግዚአብሔር ታቦት ምን ያደርጋል? የተሳለቁበትን በር ይዘጋል። የእግዚአብሔር ታቦት በረከት ያድላል። እግዚአብሔር በረከትን ያድለ ትክክለኛ ይቱ የእግዚአብሔር ታቦት ማን ናት? እሱን ነው ማስተማር የፈለግ ነው ይሄ ሳምነው እንግዲህ እስከሆኑ ማለት ነው የእግዚአብሔር ታቦት ማርያም ናት ስ የእግዚአብሔር ታቦት ማርያም ናት በሉ። የእግዚአብሔር ታቦት ማን ናት? ማርያም በጣም ግሩም ነው። እመቤታችን ማርያም ናት። ዛሬ እጥፍ ድርብ ደስታ ነው። በሰንበት ላይ ደብረ ዘይት እንደሚሉት አባቶቻችን ታቦተ ጽዮን ላይ እመቤታችን ያለችበት ነው። የእግዚአብሔር ታቦት ለምንድን ነው የምንላት? እንግዲህ ታቦቱን ከምን አይነት እንጨት ስራው ያለ? አቤት ከማይነቅዝ እንጨት በላዩ ላይ የምናርግበት ውሎታል ወርቅ ነው እንጂ በወርቅ ልብ ከማይነቅ እንጨት በሉ፣ ድገም። ሁላችሁ አፍ ያላችሁ ሁሉ ከምን አይነት እንጨት በላዩ ላይ የምንጨምርበት? ወርቅ ጨምርበት። ስንት ቀለበት አድርግለት? አራት። በጣም ጎበዞች ናቸው። ከዛ በምኑ ላይ አነጋግርሃለሁ? በስሬት መክደኛው ብሉኝ፣ በሞት ይሄን ድገሙት። አቤት ማን ነው የሚያነጋግረው እግዚአብሔር ይስጣችሁ እንግዲህ ታቦት ማናት እመቤታችን በሉ ምክንያቱ ለምንድን ነው መሰላችሁ ዮሐንስ ወንጌል ምዕራፍ አንድ ቁጥር አርባ ስድስት ላይ ፊልጶስ ለናትናኤል እንዲህ ብሎታል ረከብንዎ ለኢየሱስ ዘይብ ልዎ ማስያዝ ተጻፈ ሙሴ በእንዲያው ወነቢያትኒ ተነበይ ውሎቱ አለ ሙሴ ስለ እሱ የጻፈለትን ነቢያት የተነበዩለትን ማስያስ የሚሉትን ክርስቶስን አገኘንም አለ ማን የጻፈለትን ጆሮ ሙሴ በሉ እንጂ ማን የጻፈለትን እግዚአብሔር ይስጣችሁ ህፃናት ሁሉ ሙሴ ይላል ደስ ይላሉ እኮ እንደ ህፃናት ህፃናት እያወሩ ነው የሚሰሙ። እንደ ሴት ሴቶቹ እያወሩ ይሰማሉ። አ ታልትፎካቻቸው ብዙ ጊዜ የሴቶች ማህበር ወግ ይበዛዋል፣ ግን እያወጉ ይሰማሉ። ያስገርማቸው ነገር እኔ ይገርመኛል። እያወሩ የሚሰሙ ሴቶች ናቸው እና መልቲ ታስክ የሚሸከሙ ጎበዞች ናቸው። እውነት አንሰት። አዎ፣ በጣም ጥሩ ነው። እሺ ለምንድን ነው እያወሩ እንዲሰሙ የፈጠራቸው? እየሳስበው ሳስበው እኔ ብዙ ልጅ ቢንጨጫባቸው የሁሉንም መንጫጫት እንዲሰሙ ነው መሰል ላል ያች ያኛው መማይ የማማቢር ሁሉንም ይሰሙታል። እና ደግሞ ሴቶች ማህበር ውስጥ ተቀምጠው እየጠጡ ከውጭ ልጅ ቢያለቅስ የልጃቸውን ድምፅ እያወሩ ይሰማሉ። አይገርማችሁም? በጣም ነው የሚገርመኝ እኔ። እናትነት ትልቅ ነገር ነው። ከቃሉ ጋር ናችሁ ስለዚህ እግዚአብሔር ታቦት ስራ ነው። ታቦት እመቤታችን ናት። መጀመሪያ ከማይነቅዝ እንጨት ማለምን ማለት ይመስላችሁ ከማይ ከማይነቅ ነቀዝ መብላት ማለምን ማለት ነው መቀው መቆንቆን መንቀዝ ምንድን ነው? እርግማን ኃጢአት ማለት ነው። ከማይነቅዝ እንጨት ታቦትን ስራው አለ። የድንግል ማርያም አካሏ እርግማን የሌለበት ነው። አሁን ቅድም ነግሬያችኋለሁ። ሙሴ ስለ እሱ የጻፈለትን ኢየሱስን አገኘ ነው አለ። ሙሴ ስለ እሱ የጻፈለትን ካለ ሙሴ በኦሪት ዘጸአት ኢየሱስ ክርስቶስ አማኑኤል የሚል ስም ተናግሮ አልተናገርም። ታዲያ ምንድነው? የተናገራቸው ነገሮች ሁሉ ሁሉ ለማን የተናገሩ ናቸው? ስለ ክርስቶስ በምስጢር የተነገሩ ናቸው ማለት ነው። ስለዚህ ነበር ምን አለ ትፈቅዱ ትሕስሱ መጽሐፍተ ወይ መስለ